የተጣላ መታረቅ አለበት። በይቅርታ ሳትመላለሱ ይቅርታ ልብ ሳይኖራቸው አትጠይቁት እግዚአብሔርን። ክርስቶስ የሞተለት ወንድም ላይ ጥርስህን ነቅሰህ የአንተን ጸሎት እግዚአብሔር ይሰማል? ምን ነው ልጄን እኮ ጥርስ ነቅሰህበታል፣ የነከስከው ጥርስን አንሳ ይላል እግዚአብሔር። ስማኝ፣ ኦርቶዶክሳዊ ባለማተም ጴንጤ ለዘጠና ዘጠኝ ትንንሽ ተከፋፍሎ ተሰነጣጥቆ ማጣፊያው አጥሮት ግራ ገብቶታል እያልኳችሁ ነው በቪዲዮ ነው ማስረጃ መነግራችሁ ዮናታን ኦርቶዶክስን ስለሰደበ ፕሮቴስታንቱ ከዮናታን ጋር ቆሙ ወግኑ ምናምን ይላሉ ማን ሞኝ አለ ከስተት ጋር የሚቆም ስተት እውነት ሲሆን ብቻ ነው አብረ የምትቆም ያሉ ሰዎች ይላል እንደነዚህ ያሉ ሰዎች ዳሹን የፈለገውን ሙሉት ገድል የሚሰድበውን ድርሳን የሚነቅፈውን ወንጌል የሚሰድበውን ኢየሱስን አማላጅ የሚለውን ኢየሱስን ነቢይ የሚለውን ኢየሱስን ፍጡር የሚለውን ኃያሉን አምላክ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የሆነውን ኢየሱስ ክርስቶስ የድንግል ልጅ የአብ ልጅ የሚነቅፈውን እንደዚህ ያሉ ሰዎች ይልሃል። ሰማይታት የማይስማሙትን መላእክትን የሚንቀውን ቅዱሳንን በድፍረት የሚናገረውን ያን በዘንዱ አፍ የሚናገረውን የባብ ልጅ ባብ እንደዚህ ያሉ ሰዎችን ይላል ሐዋርያው። ሰላም ሰላም፣ ጤና ይስጥልኝ። ወደ ቤተ ተዋህዶ ዩቲዩብ ቻናል ተከታታዮች እንደምን አረፈዳችሁ እንደምን ዋላችሁ እንደምን ለዚህ አደረሳችሁ። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ወደ ቤተ ተዋህዶ ዩቱብ ቻናል ተከታታዮች እንግዲህ እንደተለመደው በዚህ በቤተ ተዋህዶ ዩቱብ ቻናል ተከታታዮች አጠራጠሩ ያሉ የአባቶቻችንን ትምህርት ለእናንተ ይዤ በመቅረብ እስከዛሬ እየተማማርን መሆኑ ይታወቃል። ወደ ቤተ ተዋህዶ ዩቱብ ቻናል ተከታታዮች፣ በዛሬም ለእናንተ ይጠቅማሉ ያልኩትን አጠቃላይ መንፈሳዊ የሆኑ የአባቶቻችን ትምህርት፣ እንዲሁም ደግሞ የመናፍቃንን መከፋፈልና የመናፍቃንን መረባበሽ የእርስ በርሳቸው መከፋፈል እናንተ ጂ ያላችሁ ስለመጣው ይህንን የቤተ ተዋህዶ ሰብስክራይብ ላይክ ሼር እያደረጋችሁ እስከ ፍጻሜው እንድትቆዩ ጠይቃችኋለሁ። ለመግቢያት ያውል በሊቀ ሊቃውንት ተዝራ ጸሎት እንጀምራለን። በቀጥታ ወደ ሁኔታ እንሄዳለን። የሚመጣውን አዲስ ዓመት የሰላም የፍቅር፣ የበረከት ዘመን ያድርግልን። በያላችሁበት ሰላም ይቆያችሁ። በውዳሴ ማርያም፣ በጸሎተ ማርያም፣ በመዝሙረ ዳዊት፣ በጸሎተ ቅዳሴ አስቡን አትርሱን እያሉ በውስጥም በውጭም በሩቅም በቅርብም ሀገር ሁነው የሚማጸኑትን አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ በያሉበት መድኃኔ ዓለም በቸርነቱ ይጎብኛቸው አምላክ ወላዲተ አምላክ ዝም ማርያም ጣይሟን ፍቅሯን በረከቷን ረዴቷን ታሳድርባቸው። ሀገራችን ኢትዮጵያን ሰላም ያድርግልን። ወራክረምቱ ነው ሰላም ያስፈጽመን። የበቀለውን አድሪቱን አትክልቱን ለልምላሜ ልምላሜውን ለጽጌ ጽጌውን ለፍሬ ፍሬውን ለምርት ለበረከት ያድርስልን። ገበያውን ጥጋብ ሀገሩን አማን ያድርግልን። አባታችን የጸለዩት ጸሎት ረዴት በረከታቸው የተጸለዩ ጸሎት ሁሉ እግዚአብሔር አምላክ በአፈ መላእክት ይቀበልልን። እንግዲህ ከዚህ በማቀጠል ወደ ትምህርታችን እንሄዳለን። በትምህርታችን በአሁኑ በመጀመሪያው ትምህርት የምንመለከተው መምህራችን መምህር ጳውሎስ መልካ ስላሴ አቤቱ የእውቀትን አይነ ስጠን፣ አይኖቻችን አንተን ይመለከቱ። ከሳቸው ጋር ትምህርት እንማማራለን። የተወደዳቸው እግዚአብሔር ቤተሰቦች ይህ መንፈሳዊ ቻናል ሰብስክራ ሰብስክራይብ ላይክ፣ ሼር ማድረጋችሁን አትርሱ። አቤቱ የእውቀት አይኖችን ስጠን፣ አንተን ብቻ ያዩ ዘንድ ሚዛናዊ የሆንከውን አንተን፣ ሀብታም ድሃ የማትለውን አንተን፣ ደግና ሩሩ የሆንከውን አንተን፣ ሁሉን እኩል የምታየውን አንተን ብቻ ነይ፣ እኛም እንዳንተ እንድንሆን የክርስቲያኖች ቁመና ክርስቶስን መምሰል ነው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስለዋለሁ፣ እናንተ ደግሞ እኔን መሰሉ አለ። ተመሰሉ ኪያየ በከመአነት መስለው ለክርስቶስ አምላክየ እኔ አምላኬ ክርስቶስ እንደምመስለው እኔን ምሰሉ። መንፈሳዊ ቁመናዬ ነው፣ ክርስቶስን መምሰል፣ ለእግዚአብሔር በተመቻቸ ስፍራ ላይ መቆም፣ ራስን መለካት ነጽሩ ነፍስ ተክሙ ወአንጽሁ ነፍስ ተክሙ፣ ሰውነታችሁን ተመልከቱና ነፍሳችሁን ንጹሕ አድርጉ። ወለቢጽክሙሂ ኢትግበሩ አበሳውሙ፣ የባልንጀሮቻችሁን በረክ በደል አታስቡ። አትሙ ባልንጀራችሁን፣ ባልንጀራ መስታወት ይሁን፤ እሱ ሲወድቅ ራስህን በሱ ውስጥ እየው፣ አንተም ሰውነ ሰው ሸክላ ነው፤ ይሰበራል። ስለዚህ ብዙ ሰዎች ሄደዋል። እኛ ግን አለን። የተሻገሩት እነሱ የሄዱት ወደ እግዚአብሔር ከኛ የተሻሉ ቢሆኑ እንጂ አያንሱም። እኛ በምድር ላይ የቆየነው በእግዚአብሔር ትዕግስት እንጂ በቅድስናችን አይደለንም። ዘመን የተጨመረልን ንስሐ ገብተን ተለውጠን እንድንኖር ስለሆነ ሚዛናዊ ሰውነት ወደ እግዚአብሔር ቤት በሚያመጣ መንፈሳዊ እግር የተሞላ ሰብዕና ያስፈልገናል። ፍርድን አድርግ ሰው፣ ወይ እግዚአብሔር ቤት ስትመጣ ምሕረትን ውደድ። የተጣላ መታረቅ አለበት በይቅርታ ሳትመላለሱ ይቅርታ ልብ ሳይኖራችሁ አትጠይቁት እግዚአብሔርን። ክርስቶስ የሞተለት ወንድም ላይ ጥርስህን ነክሰህ የአንተን ጸሎት እግዚአብሔር ይሰማል? ምን ነው ልጄን እኮ ጥርስህን ነክሰህበታል፣ የነከስከው ጥርስህን አንሳ ይላል እግዚአብሔር። መባህን ከማቅረብ በፊት የተጣላ ወንድምህን ታረቅ ነው የሚለው ወንጌል። ስለዚህ መጀመሪያ የተጣላ መታረቅ፣ ምሕረትን ውጥል በቅርታ በይቅርታ በትትና ተጓዝ ክርስቶስ በመጨረሻ የመስቀል ሰዓት ለወገሩት፣ ለገረፉት፣ ለደበደቡት፣ ለጎተቱት መሬት ለመሬት ዓይኑን አስረው አናቱን እየመቱ ምራቅ የተፉበትን ኦ አባ ስረይ ሎሙ እስመ በዘይ እያምሩ ይገብሩ አባት ሆይ የሚያደርጉትን አያውቁንምና ይቅርበላቸው አለ። ለመምህራችን ለአፈ ክርስቶስ መምህር ጳውሎስ መልካ ስላሴ እግዚአብሔር አምላክ ቃል ያሰማልን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ መምህራችን የእውቀት ዓይንን ስጠን አንተን እንመለከት ዘንድ አንተ እናስብ ዘንድ ባልንጀሮቻችን እንወድ ዘንድ አቤቱ የእውቀት ዓይን እንገለጽልን ነው ያሉት። መምህራችን ያስተማሩልን እግዚአብሔር አምላክ ያስተማሩን ትምህርት በዘነ ልቦናችን ያሳደርብን። ለመምህራችን እግዚአብሔር አምላክ ቃልዎት ያሰማልን። የተወደዳቸው እግዚአብሔር ቤተሰቦች በመቀጠል ደግሞ የምንሄደው ጴንጤ ለዘጠና ዘጠኝ ትንንሽ ቦታዎች ተከፋፍለዋል ይለናል የአያዘ ልደታ መናፈቃን ጴንጤዎች ለ99 ቦታ ተከፋፍለዋል ይህንንም የማቀርብላችሁ በማስረጃ ነው ይለናል ያ ያለዘለደታ እስኪ ያያዘለደታን እውነቱን ነው ወይስ ውሸቱን እንዴት ነው የተከፋፈሉት የሚለውን አብረን እንከታተል ስማኝ ኦርቶዶክሳዊ ባለማተም ጴንጤ ለ ተከፋፍሎ ተሰነጣጥቆ ማጣፊያ አጥሮት ግራ ገብቶታል እያልኳችሁ ነው። በቪዲዮ ነው ማስረጃ መነግራችሁ። ይሄንን ቪዲዮ ሼር ኮፒ ሊንክ በደንብ በደንብ በደንብ ኮፒ ሊንክ አድርጉልኝ በደንብ። አዎ ብዙ ሰዎች ሙሉ ወንጌል ናቸው፣ መካነ ኢየሱስ ናቸው፣ ቃለ ሕይወት ናቸው፣ መሰረት ክርስቶስ ናቸው፣ ሕይወት ቡራን ናቸው፣ ገነት ናቸው፣ መሰረት ክርስቶስ ናቸው እጠራሉ የመጀመሪያው መሪዎቹ መስራቾቹን ልጥራብዬ ነው። ባፕቲስቶች ናቸው። ቁስ አካላቸው ነው ቤተ ክርስቲያን ውስጥ ያለው በአስተምሮ ተሸርችረው ተቦርቦረው አልቀዋል። የእኛ ናቸው ግን የኛ አይደሉ። እውነት እውነት የመከነስ አባሉሉ አሁን 11 ሚሊዮኑ በሙሉ የመከነሱን አስተምሮ ያውቃል፣ ያምናል፣ ይኖርበታል። ተበታት ናችሁ? ተሰነጣጥቃችሁ ለ99 ሚሊዮን 99 ነጥብ 99 6 ጊዜ ተሰነጣጥቃችኋል። ምንም መደማመጥ አልቻላችሁም። የራሳችሁ የሆነ ዶክትሪን የላችሁም። ምንም ልንጨብጠው ልንይዘው የምንችለው ነገር ግራ ገባን። ታዲያ ይህን ለማስተካከል ምን ማድረግ አለባቸው መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በእነዚህ ሶስት ጠንካራ ካርዶች ማሸነፍ አይቻልም፣ ስለዚህ እነዚህን ሶስት ካርዶች መቀበል መቻል አለብን የሚል ሌላ ድራማ ሊጀምሩ ነው። ይኸው ፕሮቴስታንት ውስጥ አሁን አንዳንድ ወንድሞችና እህቶች በጥምቀት ጉዳይ ላይ ጥያቄ ሲኖራቸው እና በጌታ አራት ላይ ጥያቄ ሲኖራቸው ወደ ኦርቶዶክስ ወደ ካቶሊክ ይሄዳሉ። አደለ? አሁን ያንን ካርድ ነው እኛ ኮ እያያዝን ያለ ነው። ከፕሮቴስታንት ሰው ወደዛ መሄድ የለበትም ለምን? ምክንያቱም በጣም ጠንካራ ሶስት ካርድ አላቸው። ኦርቶዶክስ ጠንካራ ሶስት ካርድ አላቸው። በእነዚህ ሶስት ካርዶች አታሸንፏቸውም? በጥምቀት ዙሪያ፣ በጌታ አራት ዙሪያ፣ በአፖስቶሊክ ሴንሴሽን ዙሪያ ከየትኛው መስረጃ አላቸው እነዚህን ጠንካራ ካርዶች ግን ሉትራኖች እያስጣሉ እንደሆነ ይግባችሁ። አንግሊካኖች፣ ሜንላይን ፕሮቴስታንት እያስጣሉ እንደሆነ ይግባችሁ። ጥምቀት ከተባለ እኛ ጋ አለ እያልን ነው። ስለዚህ ማንም በጥምቀት ብሎ መሄድ አይችልም። ጥምቀትን አሳቦ መሄድ አይችልም። የጌታ ራትን አሳቦ መሄድ አይችልም። አፖስቶሊክ ተሰሽን ብሎ ወደ ሌላ መሄድ አይችልም። አለዚህ እዚህ ያለን ያንን እያስቀረን ነው። እኛ ጋ አለ እያልን ነው። አሁን የጴንጤው ዓለም እየተናጋ ልክ እንደበሶ እየተናጠር እየተበጠበጠ አሁን የጴንጤው ዓለም እርስ በርስ መፋጨትና መጣላት ጀምሯል ማለት ነው። ሉትራውያን በቀኝ ካውንተር አታክ፣ ጴንጤቆስጤ ደግሞ በግራ ካውንተር አታክ። እርስ በርስ ምን እያደረጉ ነው? እየተፋጩ ፋይት እያደረጉ ነው። ፋይት እያደረጉ ነው። እየተፏጨቁ ነው። ያው ስማ፣ ለምንድን ነው እንደዚህ ግብዝ የምንሆነው? እኔ አይገባኝ። እኔ ፔንጤኮስታል ቴዎሎጂን ነው የማራመደው። ፔንቴኮስታል ቴዎሎጂን ነው ማራምደው ሃንሾ ሉትራን ከሆነች ሙለታ ሪፎርምድ ከሆነ ለምንድን ነው ግዴታ እዚህ ጋራ መተና እንድንሆን ብለን የምንጋጋጠው? ልዩነቶቻችንን ጨፍልቀን አንድ ነን የሚል አይነት ግግም ያለ እንትን እየሰራን ስለሆነ መሬት ላይ ደግሞ ማስረጃ አለ። የተለያየንባቸውን ነገሮች ማለት ነው እኛን በደንብ ማወቅና ማጥራት ያስፈልጋቸዋል። ትምህርቶቻችንን መቀበል አለባቸው። ይህኖቶቻችንን እዚህ ጋር ያላችሁ ሰዎች እመኑ በቃ ዋጥ አርጉት። እየመራችሁን ቢሆን እንለያያለን። ከጫፍ እስከ ጫፍ ዶክትሪናችን ይለያያል። ዋጥ ታረጉት አላችሁ እየተባላችሁ ነው። ለዘጠና ዘጠኝ ቦታ ተሰነጣጥቃችኋል። ስማኝ፣ ኦርቶዶክሳዊ ባለማተብ፣ አድምጠኝ። ይሄ ጴንጤ የሚባል ሃይማኖት እንደዚህ ተሰነጣጥቆ እርስ በርሱ እየተባላ እየተነካከሰ ነገር ግን አንድ የሚያረጋቸው ነገር አለ። ምንድን ነው? ኦርቶዶክስ ተዋህዶን መጥላት አንድ ያደርጋቸዋል። በዚህ ጉዳይ አንድ አይነት ማሊያ ነው የሚለብሱት። ኦርቶዶክስን ለማጥቃት ምርቷን ለማንቋሸሽ ሲሆን የጋራ የሆነ ምን አላቸው? ማሊያ አላቸው። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ለመናገር አንድ አይነት ማሊያ ነው የሚለብሱት። ቅዱሳን ጻድቃን ሰማዕታትን ለማዋረድ አንድ አይነት ማሊያ ነው የሚለብሱት። ነገር ግን ውስጣቸው እንዲህ የተከፋፈለ ነው። ይሄ እንድታውቁ ስለፈለግኩ ነው። ሊበላ ወፍ እሺ፣ እንግዲህ ለወንድማችን ላይ ያያዘ ልድታ እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። በእውነቱ በማስረጃ ያቀረበልን ፕሮቴስታንት እራሳቸው በዘጠና ዘጠኝ ትንንሽ ቦታ ሳይሆን በዘጠና ዘጠኝ ሚሊዮን ትንንሽ ቦታዎች እየተከፋፈሉ የሚያደርጉትን ሲያጡ ወደ ኦርቶዶክሳውያንን እንዴት አድርገን እንውሰዳቸው ጥምቀታቸውን ወስደናል፣ ቅዳሴያቸውን ወስደናል፣ እንደዚህ እንደዚህ እያሉ ሁላ ነውና፣ በእውነቱ በጣም የሚያሳዝን አካሄድ ነው እየሄዱ ያሉት። ለማንኛውም ለእነሱ ልብ ይስጣቸው። በመቀጠል አሁንም እስቲ ዮናታን ኦርቶዶክሳውያንን ስለሰደበ ማንም ሞኛለ ከዮናታን ጎን የሚቆም የሚሉ ፓስተር አሉ ፓስተሩን እንከታተላቸው ዮናታን ኦርቶዶክስን ስለሰደበ ፕሮቴስታንቱ ከዮናታን ጋር ቆሙ ወግኑ ምናምን ይላሉ ማን ሞኝ አለ ከስተት ጋር የሚቆም ስተት እውነት ሲሆን ብቻ ነው አብረን ምትቆም ማንን ያስደብልን አላልነውም አልወከል ነው የሰውን መጽሐፍ አምጣና እዚህ አብራራ አላልንም ፍቃድም አላገኛ ማብራራት የሚችሉት አጻጻፉን የሚያውቁት አተረጓጎሙን የሚያውቁት ጸሐፊዎቹ ራሳቸው ናቸው የኦርቶዶክስ መጽሐፎች የቀኖና መጽሐፎች ናቸው በሲኖዶሱ ጉባኤ ሊቃውንቶች አጥንተው የተቀበሉት ናቸው። እነዚህ እንደ ግለሰብ ጽሑፎች ልትተቻቸው አትችልም። የራሳቸው መተዳደሪያ ነው፤ ሕግም እኮ ይከለክላል። ኦርቶዶክስ ሆነህ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው፣ ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ዮናታን የተባለው ፓስተር ኦርቶዶክሳውያን ስለተሳደበ ማንም ወኝ ፕሮቴስታንት የለም፣ ከዮናታን አጠገብ የሚቆም የለም ነው ያሉት። እንግዲህ እኒ ሰው ፕሮቴስታንት ናቸው። ፕሮቴስታንት ብቻ ሳይሆን በፕሮቴስታንት ቸርች የቸርቾች እንዲቋቋሙ ወይም ደግሞ ፓስተርነት ማድረግ እንዲሰጣቸው የሚያደርጉት እኒ ናቸው ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች ሰብስክራይብ ላይክ ሼር እያደረጋችሁ ይህንን ትምህርት እንድንከታተል በእግዚአብሔር ስም ጠይቃቸዋለሁ። መምህር ዘበነ ደግሞ የሚናገሩት ነገር አለ። ኦርቶዶክሳዊ ስማ፣ ኦርቶዶክሳዊያን ስሚ ይላሉ። እንግዲህ መምህራችን መምህር ዘበነ ፕሮፌሰር ናቸው። በቤተክርስቲያን ውስጥ ትልቅ ቦታ እውቅና ያለ መምህር ናቸው። ሰብስክራይብ ላይክ ሼር እያደርጋችሁ ይህንን ትምህርት በጋራ እንከታተል። ኦርቶዶክስ ስማ ኦርቶዶክስ ስሚ፣ እውነተኛ የቱ ክርስትና ተከታዮች ስሙ፣ በግልጽ የሚነገረውን የእግዚአብሔር ቃል አድምጡ። ይግለጽልን። ቅዱስ ጳውሎስ ሐዋርያ በግልጽ የነገረንን ትምህርት እሱን ለአንብብላችሁ እንደነገርኳችሁ፣ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 13 ጀምሮ እስከ አስራ አምስት ያለውን ሶስቱን ቁጥሮች አነባለሁ። የነቢያት የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። እንዲህ ይላል ሐዋርያው፣ እንደነዚህ ያሉ ሰዎች ይላል። እንደነዚህ ያሉ ሰዎች ዳሹን የፈለገውን ሙሉት ገድል የሚሰድበውን ድርሳን የሚነቅፈውን ወንጌል የሚሰድበውን ኢየሱስን አማላጅ የሚለውን ኢየሱስን ነቢይ የሚለውን ኢየሱስን ፍጡር የሚለውን አያኑን አምላክ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የሆነውን ኢየሱስ ክርስቶስ የድንግል ልጅ የአብ ልጅ የሚነቅፈውን፣ እንደዚህ ያሉ ሰዎች ይልሃል ሰማይታት የማይስማሙትን መላእክትን የሚንቀውን ቅዱሳንን በድፍረት የሚናገረውን ያን በዘንዱ አፍ የሚናገረውን የባብ ልጅ ባብ፣ እንደዚህ ያሉ ሰዎችን ይላል ሐዋርያው የክርስቶስን ሐዋርያት እንዲመስሉ ይገርማል የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ውሸተኞች ሐዋርያት፣ ሐሳዊ ሐዋርያት፣ ገበርተ አመጻ፣ ፎልስ አፖስትልስ፣ ዲሲትፉል ወርከርስ፣ ሐሳባቸው ጭንቁር ሻህኝ የሰውን ሐሳብ የሚበላ ከንቶች የእውነተኛውን የኢየሱስ ክርስቶስን የእሱን ሐዋርያት እንዲመስሉ ራሳቸውን እየለወጡ ልብሳቸውን የተለወጠው ቀድሞስ ምንድን ነው ያለው? ኢየሱስ ክርስቶስ ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ይገባሃል፣ ኦርቶዶክስ ይገባሻል፣ አንቺ ኦርቶዶክስ። የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ፣ ከተኩላው ተጠበቁ። ተኩላው እንዲያመሰግን ትፈልጋለህ? እንደ ተኩላው ስለ ኦርቶዶክስ ቀንነት እንዲናገር በአፉ ሊናገር ይችላል፣ በልቦ አይናገርም። በአፉ ድንግል ማርያምን ሊጠራ ይችላል ዲያብሎስ፣ በልቦ ግን አይጠራም ራሳቸውን እየለወጡ እውነተኛ ሐዋርያትን እንዲመስሉ ራሳቸውን እየለወጡ እኔ ግን ነግራችኋለሁ፣ ይላል ቅዱስ ጳውሎስ። በደንብ ስለሚያውቃቸው እነዚህ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይሰራሉ ለተንኮል፣ ይሰብካሉ ለስተት። ተንኮለኞች ናቸው መምህራችን ለፕሮፌሰር ዘበነ ለማ እግዚአብሔር አምላክ ቃል ታሰማለን። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ሐሰተኞች ነቢያትን ተጠንቀቁ ከሐሰተኞች ነቢያት ራሳችሁን ጠብቁ ነው እያሉ እና ያሉ የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ መምህር ዘበነ የሐዋርያ ቅዱስ ጳውሎስ መልእክት አንብበውልን፣ ከዚህ መልእክት ልንረዳ ራሳችን ልንጠብቅ ከመናፍቃን ከሀሳውያን ራሳችን ልንጠብቅ እንደሚገባ እመቤታችን ከሚሳደቡ ቅዱሳንን ከሚሳደቡ ኢየሱስ ክርስቶስ አማላጅ ነው ከሚሉ ሰዎች ራሳችን እንድንጠብቅ ነው መምህራችን ያስተማሩ። ለመምህራችን ለመምህር ዘበነ ለማ እግዚአብሔር አምላካ ለዩት ያሰማልን። የተወደዳቸው የእግዚአብሔር ቤተሰቦች በተደጋጋሚ እንደምነግራቸው ይህንን የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲዳረስ እንዲሁም ደግሞ በዚህ ቪዲዮ ብቻ እግዚአብሔር ፈቃዱ ቢሆን ቢረዳን የእናንተም ጥንካሬ ቢጨመርበት አንድ ሺህ እንድንገባ በእግዚአብሔር ስም ጠይቃቸዋለሁ። እንግዲህ በማስቀጠል መምህር ግርማ ባቱ የቅዱስ ቤተክርስቲያናችን መምህር ናቸው። ኦርቶዶክስን ተረድቶ የወጣ የለም፣ ሳይገባው የወጣ ግን ብዙ አለ። ገብቶት ይመጣል፣ ሳይገባው ይወጣል ይሉናል። ምን ለማለት ፈልገው ነው? መምህር በጋር አብረን ትምህርቱ እንከታተል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተረድቶ ወጣ ምለው የለኝም። ተረድቶ የወጣ የለም፣ ሳይገባው የወጣ ግን በጣም ብዙ ገብቶት ይመጣል ሳይገባው ይወጣ። የገባው ይመጣል አሁንም ገና ይመጣ። የገባው ሳይገባው ይወጣ። ብዙ ሰው በዚህ ማዕበል ውስጥ ሊያልፍ ይችላል። አ ምንድነው ይሄ አይገባም። ከባድ ነው። የኛም ችግር ሊሆን ይችላል። አልተገለጠም የአገልጋዮቹም ድክመት ሊሆን ይችላል። በሚገባው ልክ ተገልጧል አልተገለጠም። ግን እንዴት ምን ለማለት የሚለው ይቆየን እና ግን ገብቶት የወጣው ይላል ጥያቄ ኖሮት ጥያቄው ሳይመለስ ቀርቶ ቤተ ክርስቲያን መመለስ ከምትሸለው በላይ እውነት ኖሮት ይሄን እውነት አልፎ ሄዶ የወጣ ይለ ለሁሉ መሆን የሚችል ልንደርስበት ያለ ግን ደርሰንበት ገና ጠቅልለን ያላወቅ ያላወቅነው እውነት ያላት ያስተምሮ የምግባር የአገልግሎት ሰው በምትሰራባቸው ነገሮች ሁሉ ልዕልና ያላት ታላቅ ቤተ ክርስቲያን ቃሉ ከሚገልጠው በላይ ነው። ይሄንን ከልቤ የምለው ታላቅ ቤተ ክርስቲያን ናት። ባለማወቅ የሚወጡ አሉ፣ በማወቅ የሚመጡ ለመምህራችን ለመምህር ግርማ ባቱ እግዚአብሔር አምላክ ቃለ ሕይወት ያሰማልን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ መምህራችን ሲመጡ ብዙዎቹ ገብታዎቸው ይመጣሉ። ገብቷቸው ኦርቶዶክስን አውቀዋት ማለት ነው። ነገር ግን ወደ ውስጥ ከገቡ በኋላ አይረዷትም አያውቋትም። ስለዚህ ሳይገባቸው ተመልሰው ይወጣሉ ብለው ነው ስለ ቅድስት ቤተክርስቲያናችን ምስክርነት የሰጠው። ለመምህራችን እግዚአብሔር አምላክ ቃል ያሰማልን። የተወደዳችሁ እግዚአብሔር ቤተሰቦች፣ እኛም ተዋህዶ ንጽሕት ቅድስት እምነታችንን አውቀናት ጠብቀን ራሳችንን ለመንግስተ ሰማያት እንድናበቃ እግዚአብሔር አምላካችን ይርዳን። እንዲሁ እንዲሁ እያልን እዚህ ደርሰናል። የተወደዳችሁ እግዚአብሔር ቤተሰቦች፣ በመቀጠል ደግሞ የምንመለከተው ሰው መኖር ሲጀምር መፈተን ይጀምራል ይሉናል በጋራ አብረን እንከታተል ሰው መኖር የሚጀምረው መፈተን ሲጀምር መፈተን ከጀመርክ መኖር ጀምረሃል ማለት ነው መፈተን ከጀመርሽ መኖር ጀምረሻል ማለት ነው በነገራችን ላይ ፈተና አትጥሩ በስሜት በአይምሮ በሰውነት በኢኮኖሚ ጠንካራ የሚያደርጋችሁ ፈተና በመከራ ውስጥ ያለፈች ሴት በጣም ሲበዛ ጠንካራ ነው በመከራ ውስጥ ያለፈው ወንድ በጣም በስሜትም በአይምሮም በሰውነቱም በኢኮኖሚም በመንፈሳዊ ሕይወቱም ጠንካራ ነው። ሁለንተናዊ ጥንካሬ የሚያመጣው በመከራ ውስጥ ማለፍ ነው። መፈተን ሲጀምር መኖር ይጀምራል። መፈተን ሲጀምር መጠንከር ይጀምራል። ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው? የምንል አይዟችሁ በርቱ። እግዚአብሔር ንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጠደበት ቀን ይመጣል። ክርስቲያን ተስፋ ተቆረጡ፣ ታገሉት፣ ግን ተቃወሙት፣ ተቃወሙት ያን ኃጢአት። እግዚአብሔር ለምኑት፣ አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይጭን የዛገች ነፍሴን፣ የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑት። ተስፋ ተቆረጡ ዘንድሮ አልተደረገልንም አልተፈጸመልንም። እንደዚህ አትበሉ። በተለይ በመንፈሳዊ ሕይወታቸው በምንም መንገድ ተስፋት መምህራኖቻችን፣ እግዚአብሔር አምላክ ቃለ ሕይወት ያሰማልን ያሰማልን። የመጀመሪያው መምህር ሰው መኖር የሚጀምረው መፈተን ሲጀምር ነው ብሎ አስተምረውናል። የሁለተኛው መምህር ደግሞ ተስፋ አትቁረጡ፣ እግዚአብሔርን ለምኑት በማለት መምህራችን መምህር ብርሃኑ አድማስ ያስተምረውናል። እግዚአብሔር አምላክ ለሁለታቸውም ቀሎት ያሰማልን። እኛም መፈተንን አልፈን ንስሐ ገብተን የእግዚአብሔር መንግሥቱ ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ይሆንልን። የተወደዳቸው እግዚአብሔር ቤተሰቦች፣ እንግዲህ የምንቀጥለው ደግሞ ወደ መጨረሻው ትምህርት ይሆናል። የመጨረሻው ትምህርት ምዕመናን፣ ለምንድን ነው ያላመኑትን አስተምራችሁ የማትመልሱት ይሉናል። መጋቢ አዲስ ነቃ ጥበብ ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች ይህንን የቶ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ምዕመናን ግን ሁለት ሰው ባለበት ሶስት ሰው ባለበት ጎረቤቶቻቸውን፣ የስራ ባልደረቦቻቸውን፣ ወጣቶች የትምህርት ቤት ጓደኞቻቸውን ለምንድነው እኛን ብቻ የምትወቅሱት አሳምናችሁ የማትመልሱት ለምንድን ነው? ሙስሊም የሆነ አንድን ወንድም መጽሐፍ ቅዱስ ጠቅሳችሁ እምነቱን አስረድታችሁ በሳይንስም በመጽሐፍ ቅዱስም ብላችሁ አስረድታችሁ የማታሳምኑት ለምንድን ነው? ጓደኛቸው በጣም የተቸገር ነው እኮ። እንዲያው የኦርቶዶክሱ ፍሰት ነው በጋብቻ ምክንያት። ፍቅረኛ አይናት ፍቅረኛ አይነው ወደዋለው ወድጃት ነው ካገባሁት በኋላ ካገባኋት በኋላ ትመለሳለች ብዬ ምናምን እያለም ሄዶ የኛ ነው። ይህን እንደው ከወጣቶች ጋር በስልጠና ብናወራ ሁሉ ደስ ይለኛል። ጥቅስ ይጠቅሳል፣ ደግሞ ለዚህ ጥቅስም ይጠቅሷል። በያመነች ባል ያላመነ ባሏን ትቀድሳለች ቅዱስ ባሉስ ሰው ለጥላቱ ለዚህ ሲሆን ጥቅሶ አይጠፋብን ያ ለምን ሆነ ያ ያ ያልሆነው እኮ እውነቴን ነው የምላችሁ በዚህ እንኳን እመካለሁ መምህራን ሳያስተምሩ ቀርተው እኮ አይደለም እኮ እኔና እናንተ በአግባቡ ይዘን ያንን ስራ ላይ ባለመዋላችን በማስታወሻ ይዘን ባለመጥቀሳችን ምክንያት ነው ይሄ የሆነው እኮ እንዴ እና መነጋገር አለብን ማመን እኮ አለብን ለምንድነው የሚፈሰው ሌሎች ከሌላ በሚመጡበት ጊዜ አብዛኛው ኦርቶዶክሳዊ ሃይማኖቱን የሚቀይርበት ምክንያት፣ ራሱን የሚያጠፋበት ምክንያት፣ ከቤተ ክርስቲያን የሚቀርበት ምክንያት፣ ጾምና ጸሎት የሚተውበት ምክንያት ምንድን ነው? በቋንቋ አልሰበክንም። እርግጥ ነው ቤተ ክርስቲያን በዚህ በኩል ድክመት አለባት። ግን ደግሞ እናንተም በምታውቁት ቋንቋ መስበክ አለባቸው። ቋንቋ ለማወቅም ጥረት ማድረግም አለባቸው። ለማስተማር መሰደድ አለባቸው። ከዚህ ሌላ ቦታ ሄዳችሁ እኮ ማስተማር አለባችሁ እኮ። በተለይ ደግሞ ወጣቶች እኮ ለእናንተ በሚመጥናችሁ ልክ ማስተማር የሚገባችሁም ሰው ሌሎቹ ሲዘምሩ ለምን የማያፍሩት ጠቅሰው ወንጌል ጠቅሰው የእግዚአብሔር ቃል እንዲህ ይላል ብለው ሲሰብኩን እኔና እናንተ መስበክም አንችልም። ለምንድን ለማስተማር የሚሰደዱ ብዙ አሉ። ለመምህራችን ለእንጀራ መጋቢ አዲስ ነቃጥበብ እግዚአብሔር አምላክ ቃል ያወተ ያሰማልን የተደዳችሁ እግዚአብሔር ቤተሰቦች ምዕመናን ወንድሞች፣ እህቶች፣ አባቶች፣ እናቶች ሁላችሁ ያላመኑትን ለምንድን ነው በመንደር በስራ ቦታ በተለያዩ ቦታ ያሉትን ለምንድነው ነው የማታስተምሩት? ለምንድነው የማትመክሩት? ለምንድነው እንደው በጋብቻ የሚሆን በተለያየ ምክንያት ለምን መክራችሁ ወደ ኦርቶዶክስ ወደ እናት ቤተክርስቲያን ለምን አታመጧቸው ነው እያሉ ያሉት። ይህ ግዴታ የመምህራን የሰባኪያን ብቻ ነው ወይ የማን ነው? የሁላችን አይደለም ወይ? የጋራችን አይደለም ወይ የሚለው ነው። መምህራችን ያስተማሩ መልእክት ያስተላልፍልን ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ የሰማነውን ቃል እግዚአብሔር አምላክ በዘለ ልቦናችን ያሳድርብን። ለመምህራችን ለመምህር ንቃተ ጥበብ እግዚአብሔር አምላክ ቃሉን ያሰማልን። የተወደዳችሁ እግዚአብሔር ቤተሰቦች፣ ይህ ቤተ ተዋህዶ የዩቱብ ቻናል ነው። በዚህ ቤተ ተዋህዶ የዩቱብ ቻናል አጫጭር የአባቶቻችንን ትምህርት ለእናንተ ይበጃሉ፣ ይጠቅማሉ የምንላቸውን በአጭር ደቂቃ በአጭር ሰዓት ውስጥ አጠር አጠር እያደረግን እናቀርብላችኋለን። እናንተ ብቻ ሰብስክራይብ ላይክ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስዋል እግዚአብሔር ይቆየን።